ሰላም ጤና ይስጥልኝ። ተከብራችሁ ወዳድማቻችን እየተመረጡት ከሀገር ውስጥ እና ከሀገር ውጭ እየተመረጡት ዜናዎችን ይዤላችሁ መጥቻለሁ። ሉል ብራኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። የውጭ ሀገር ተጓዦችን ማግኘት የሚችሉበት የውጭ ምንዛሬ መጠን በእጥፍ አደገ ስል ብሔራዊ ባንክ አስታወቀ። ሐማስ ታጋቾችን ለቆ ትጥቅ የሚፈታ ከሆነ እስራኤል ጦርነቱን እንደምታቆም ተናገረች። እነኝን አንድ በአንድ እደርስላችኋል። ሰብስክራይብና ላይክ እንድታደርጉኝ በአክብሮት እየጠየኩ ወደ ዜና አመራችኋለሁ። አብራችሁን ቆዩም የኢትዮጵያ ብሔራዊ ባንክ ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቅድላቸው የውጭ ሀገር ምንዛሪ መጠን ከ5000 አሜሪካን ዶላር ወደ 10ሺ ዶላር ማሳደጉን አስታወቀ። ባንኮቹ ለሚሰጡ የውጭ ሀገር ምንዛሪ አገልግሎት የሚያስከፍሉት የገንዘብ መጠን ከአራት መቶ እንዳይበልጥ እንዲሁም ጥቃቅን የአገልግሎት ወጪዎችን ማስቀረቱ ነው ያስታወቀው። የኢትዮጵያ ቢሮ ባንክ በውጭ ምንዛሪ ገበያ ስርዓት ላይ እነዚህ ማሻሻዎችን መውሰዱን ያስታወቀው ማክሰኞ ግንቦት 12 2017 ዓ ም ባወጣው መግለጫ ላይ ነው። ቢሮ ባንክ ይፋ ያደረጋቸው የውጭ ምንዛሪ ስርዓቱና አስተዳደር ማሻሻዎች ሶስት ናቸው። የመጀመሪያ ለውጥ አስመጪዎቹን ማፈጸም የሚችሉት ቅድመ ክፍያና የተጣለውን ገደብ ከፍ ያደረገ ነው። ከዚህ ቀደም ብሎ በነበረው አሰራር ሸቀጦች ወደ ሀገር ውስጥ ለማስገባት የሚፈልጉት አስመጪዎችን ማፈጸም የሚችሉት ቅድመ ክፍያ 5000 አሜሪካን ዶላር እንደነበረ በመግለጫው ላይ ያስረዳል ይህ ገደብ የቆዩ ለብዙ አመታት ለውጥ ሳይደረግበት የቆየ አሰራር እንደሆነ ጠቅሶ በአዲሱ አሰራር መሰረት 50 ዶላር የነበረውን ገደብ በአስር እጥፍ ማሳደጉን ገልጸዋል። ባንኩ ሸቀጦችን ከውጭ ለማስገባት ሊከፍሉ የሚችሉት የቅድመ ክፍያ መጠን ከ50 የአሜሪካን ዶላር ወደ 500 የአሜሪካን ዶላር ከፍ ማድረጉን ገልጸዋል። ማዕከላዊ ባንክ ይህን ለውጥ ያደረገው ከአቻ ሀገራት ተሞክሮ በመነሳት እንደሆነ በመግለጫ ላይ ጠቅሰዋል። በተጨማሪ ብሔራዊ ባንክ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች በአካውንታቸው ካለ የውጭ ምንዛሬ ውስጥ በክፍያ ማስፈጸሚያ ካርድ ማግኘት ይችሉ የነበረውን የገንዘብ መጠን አስር በመቶ ወደ 20 በመቶ ማሳደጉን ገልጸዋል። ባንኩ ለውጭ ተጓዦች የሚፈቅድላቸው የውጭ ምንዛሬ ገደብ ላይ ለውጥ ያደረገው ለተጓዦች ምቹ ሁኔታ ለመፍጠር ሲባል ስል ገልጸዋል። ብሔራዊ ባንክ ይፋ ያደረገው ሁለተኛ ለውጥ ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን ማግኘት የሚችሉት የውጭ ሀገር ምንዛሬ ጥሬ ገንዘብ መጠን የሚመለከት ነው። በዚህም መሻሻያ የተጣለው ገደብ ከፍ አድርጎታል። ከዚህ ቀደም ብለው በነበረው አሰራር ለባህልና ለትምህርት ለህክምናና ለሌሎች የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉ የውጭ ገበያ ምንዛሬ መጠን 5000 አሜሪካን ዶላር ነበረ። ይህ የውጭ ምንዛሬ በጥሬ ገንዘብ ወይም በክፍያ ማስፈጸሚያ ካርድ ዴቢት ካርድ ማግኘት እንዲችሉ አስችሏቸዋል ብሏል። የውጭ ምንዛሬ የባንክ ሂሳብ ያላቸው ተጓዦች ደግሞ እስከ 10000 አሜሪካን ዶላር ድረስ ማግኘት እንዲችሉ ተፈቅዶላቸዋል። በተጨማሪ የውጭ ምንዛሪ የባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለ የውጭ ምንዛሪ አስር በመቶ በክፍያ ማስፈጸሚያ ካርድ ማግኘት እንዲችሉ መብት ተሰጥቶላቸዋል ብለዋል። ብሔራዊ ባንክ ባደረገው ማሻሻል ለግል ተጓዦች የሚፈቅድላቸው የውጭ ምንዛሬ ከ5000 የአሜሪካን ዶላር እስከ 10000 የአሜሪካን ዶላር ከፍ ማደጉን አስታውቋል። ቀደም ብሎ 10000 ዶላር የነበረውን የውጭ ምንዛሪ የባንክ ሂሳብ ያላቸው ተጓዦች በጥሬ ገንዘብ ማግኘት የሚችሉበት የውጭ ምንዛሬ ገደብ ለውጥ አልተደረገበትም። ሐማስ ቁጥጥር ስር ያሉ ቀሪ እስራኤላዊ ታጋቾችን በመልቀቅና ትጥቅ የሚፈታበት ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታኒያሁ ተናገሩ። ጠቅላይ ሚኒስትር የተናገሩት እስራኤል በጋዛ ላይ እያካሄደች ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንደተደረገ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሳር ኪር ስታርመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የካናዳ ጠቅላይ ሚኒስትር ማርክ እስራኤል በጋዛ ላይ የምታካሄደው ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችው ዘመቻ ከቆመች፣ በእርዳታ አቅርቦት ላይ የተጣለውን ማዕቀብ ካነሳች፣ በምላሹ ጠንካራ ያለ እርምጃ እንደምትወስድ አስጠንቅቀዋለሁ። ይህም ያስቆጣቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመሪዎች በሰጡት ምላሽ ሐማስ ከመደምሰሶ በፊት እስራኤል እያካሄደች ያለው የሕልውናና የመከላከል ጦርነትን እንድታቆምና የፍልስጤም ሀገር እንዲመሠረት መጠየቅ ሐማስ ሊፈጽም የዘር ማጥፋትን ሽልማት መስጠትና ተጨማሪ ጭፍጨፋ መጋበዝ ነው ብለዋል። ኔታንያሁ ጠቅላይ ሚኒስትሩም ጨምሮ ሐማስ የቀሩት ታጋቾችን ከለቀቀና ትጥቅ ከፈታ ጭፍጫፊ መሪዎችን ወደ ስደት የሚሄዱ ከሆነ ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ተናግረዋል። ኔታንያሁ ሐማስ ወደ እስሬ ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከሀያ ወራት በላይ እስሬ በጋዛ ላይ ያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያን ገላለች። የዩናይትድ ኪንግደምን የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ላይ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን፣ በጋዛ ውስጥ ያለው የሰብዓዊ ቀውስ በእጅጉ እንዳሳሰባቸው ተናግረዋል። የቀድሞ የአሜሪካን ፕሬዝዳንት ጆ ባይደን በፍጥነት እየተስፋፋ በሚገኙ የፕሮስትሬት ካንሰር መያዛቸው በሕክምና ተረጋግጠዋል። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82ቱ ባይደን የተገኘባቸው የፕሮስትሬት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ገልጸዋል። ስልጣናቸው ጥር ላለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጸዋል። ጆ ባይደን ህመማቸው ከፍተኛ ደረጃ ባሚል የተለየ ሲሆን ይሄ እንደ ዩኬ ካንሰር የምርመራ ማዕከል ከሆነ በፍጥነት የሚዛመት ነው ተብለዋል። ባይደንና ቤተሰቦቹ የህክምና አማራጮቹን እየፈተሹ መሆናቸውን ጨምሮ አስታውቋሉ። ጆ ባይደን የምርመራው ውጤት ይፋ ከሆነ በኋላ ከደጋፊዎቻቸውና ከተቀራቃዮቻቸው ወገን መልእክት ተቀብለዋል። ፕሬዚዳንት ዶናልድ ትራምፕ በቱሪዝም ማህበራዊ ሚዲያ ገጻቸው ላይ ራሳቸውም ሆነ ሚሊዮን ትራምፕ የጆ ባይደን የህክምና ውጤት ሲሰሙ ማዘናቸውም ጭምር ገልጿል። የቀድሞው ምክትል ፕሬዚዳንት ካማላ ሃሪስ በበኩሏ በኤክስ ገጻው ላይ ባሳፈረችው መልእክት ላይ እሷና ባለቤቷ ለባይደንና ለቤተሰቦቹ በጸሎት እንደምታስባቸው ተናግራለች። ባራክ ኦባማ በአውሮፓ ቆጠራ ከሁለት ሺ ዘጠኝ እስከ ሁለት ሺ አስራ ሰባት ድረስ ፕሬዚዳንት ሆኖ አሜሪካን ሲያስተዳደሩ ጆ ባይደን ምክትላቸው ሆኖ ነበረ ኦባማ እንዳሉት ከሆነ ለካንሰር የተሻሻለ ህክምና ለማግኘት ከጆ ባይደን የበለጠ የጣራ የለምና በፍጥነት ሙሉ በሙሉ እንድትድን እንጸልላለን ሲሉ ተናግረዋል።